ንፊየቆ በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰሙነ ሕማማት፣ የሕማም ሳምንት ሰኞ ጌታችን የሆሳና ዕለት ቢታንያ ያድራል በማግስቱም ከቢታንያ ሲመጡ ተራበ። የማርቆስ ወንጌል ምዕራፍ 11 ከቁጥር 11 ቅጠል የሌላት በለስ ከሩቅ አይቶ ወደ እርሷ ወደ በለሲቱ ቀረበ። ነገር ግን ከቅጠል በቀር አንዳች ፍሬ አላገኝባትም። ከአሁን ጀምሮ ማንም ካንቺ ፍሬ አይብላ ብሎ ረገማት። በዚህ ምክንያት ይህ ዕለት መርገመ በለስ የተፈጸመባት ሰኞ ይባላል። በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ሃይማኖትና ምግባር ናት። ከእስራኤል ፍቅርን ሃይማኖትን፣ ምግባርን ፈለገ አላገኝም። እስራኤል ሕዝበ እግዚአብሔር መባልን እንጂ ደግ ሰው አይገኝብሽ ብሎ ረገማት። በመርገሙ ምክንያት እርሱ ከለያቸው በስተቀር ደግ ሰው ጠፋባት። በለስ ኦሪት ናት። ኦሪትን በዚህ ዓለም ሰፍና ቢያገኛት ኦሪትና ነቢያትን ልሽር አልመጣሁም ልፈጽም እንጂ በማለት ፈጸማት። ሕግ ወሬትን ከመፈጸም በቀር በእርሷ ድህነት አላደረገባትምና ፍሬ በአንቺ ይሁን አላት። ደህንነት በአንቺ አይደረግብሽ ብሏታልና እንደ መብረቅ ፈጥና አለፈች። በለስ ኀጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኀጢአት በዚህ ዓለም ሰፍታ ሰፍና አገኛት። በለስ ሲበሉት ይጣፍጣል ቆይቶ ግን ይመራል። ኀጢአትም ሲሰሩት ደስ ያሰኛል ኋላ ላይ ግን ያሳዝናል። ወደ እርሷም ሄዶ ማለትም ከኀጢአት ጋር ዋለ። ኃጥእ ከመባል በቀር በመዋዕሉ ኃጢአት አለመሥራቱን ለማመልከት ፍሬ አላገኝባትም አለ። በአንቺ ፍሬ አይገኝብሽ የሚለውም በኃጢአት ፍዳ ተይዞ የሚቀር አይኖር ለማለት ነው። ስትረገም ፈጥና መድረቋም በአዳም ምክንያት ያገኘችን ዕዳ በደል በእርሱ እንደጠፋችልን ለመግለጽ ነው። በአንጻረ በለስ ረገማ ለኃጢአት እንዳለ ቅዱስ ያሬድ በድጓው፣ አንጽሖተ ቤተ መቅደስ የተፈጸመባት ሰኞም ትባላለች። ከዚህ ቀጥሎ ወደ ቤተ መቅደስ ሄደ። ቤተ መቅደስ ቤተ ጸሎት፣ ቤተ መሥዋዕት መሆኑ ቀርቶ ቤተ ምስያጥ ወይም የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ የሚሸጡትን ሁሉ ገለበጣቸው ገርፎም አስወጣቸው ይህም የሚያሳየው ማደሪያው ቤቱ የነበርን የአዳም ልጆች ኀጢአት ሰፍኖብን ስንኖር ቢያገኘን ኀጢአታችንን ሁሉ እንዳራቅልን የሚገልጽ ነው ከዚህም የተነሳ አንጽሆተ ቤተ መቅደስ የተፈጸመባት ሰኞም ይባላል ጌታ ለመጨረሻ ጊዜ ወደ ቤተ መቅደስ ገብቶ የቤትህ ቅናት በልታኛለች ይህን ቤተ መቅደስ አፍርሱት! እኔ በሦስተኛው ቀን አስነሰዋለሁ ይህንንም የተናገረው ስለ ሰውነቱ ቤተ መቅደስ ነበር። የዮሐንስ ወንጌል ምዕራፍ 2 ከቁጥር 21። ለሶስት ቀን በቤተ መቅደስ ጠፍቶ የነበረውን በአባቴ ቤት ኖር ዘንድ እንዲገባ አታውቁምን ያለው ስለ ትንሣኤው ጭምር ነው። ዕለተ ማግሰኞ ሰኞ ባደረገው አንጽሖተ ቤተ መቅደስ ምክንያት ሹመትን ወይም ስልጣንን ለሰው ልጅ የሰጠ ጌታችን ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። ጥያቄውም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለህ ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታትን በማን ስልጣን ታደርጋለህ? ይህንን ስልጣን ማን ሰጠህ? የሚል ነበር። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 የሉቃስ ወንጌል ምዕራፍ 21 ከቁጥር 3 የማርቆስ ወንጌል ምዕራፍ 11 ከቁጥር 27 እንዲሁም የሉቃስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እርሱም ሲመልስ እኔም አንድ ነገር እጠይቃችኋለሁ እናንተም ብትመልሱልኝ በማን ሥልጣን እነዚህን እንዳደርግ እነግራችኋለሁ የዮሐንስ ጥምቀት ከወዴት ነበረ ከሰማይ ነውን ወይስ ከሰው አላቸው እነርሱም ከሰማይ ብንል ለምን አልተቀበላችሁትም፣ ይለናል። ከሰው ብንል ሕዝቡ ሁሉ ዮሐንስን እንደ አባት ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባብለው ከወዴት እንደሆነ አናውቅም ብለው መለሱለት። እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባብለው ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንዲያደርግ አጥተውት አልነበረም ልቦናቸው በክፋትና በጥርጥር ስለተሞላ ነው እንጂ። ከዚህ የምንማረው የእነሱን ክፉ ጠባይና ግብር መከተል እንደማይገባን ነው። የዕለተ ማክሰኞ ትምህርት። በዚህ ዕለት በቤተ መቅደስ ረዥም ትምህርት ስላስተማረ የትምህርት ቀንም ይባላል። ክርስቲያን የሆነ ሁሉ ከሥጋዊ ነገር ርቆ በዚህ ሰሞን የሃይማኖት ትምህርት ሲማር ሲጠይቅ መሰንበቱ መጽሐፋዊ ሥርዓት ነው። በጊዜውም ከወይና አትክልት ፍሬ ከገበሬዎች አንድ ባሪያ ላከ። ይዘውም ደበደቡት፣ ባዶውን ሰደዱት። ዳግመኛም ሌላ ባሪያ ላከ። እነርሱም ወግረው አቁስለው አዋርደው ሰደዱት። ሌላ ባሪያ ላከ። እርሱንም ወግረው አቆሰሉት፣ አዋርደውም ሰደዱት። ሌላ ባሪያ ላከ። እርሱንም ገደሉት። ከሌሎችም ከብዙዎች አንዳንድ ገደሉ፣ ደበደቡ የሚወደውም አንድ ልጄን ያፍሩታል ብሎ አለ። እርሱን ግን ወራሹ ይህ ነው እንግደለው አሉ። ከወይኑ አትክልት አውጥተው ገደሉት። እንግዲህ የወይን አትክልት ጌታ እኒህን ሰዎች ምን ያደርጋቸዋል? ይመጣል እነዚህንም ያጠፋል። በማቴዎስ ወንጌል ምዕራፍ 21 ከቁጥር 8፣ እንዲሁም በምዕራፍ 25 ከቁጥር 6፣ በማርቆስ ወንጌል ምዕራፍ 12፣ በሉቃስ ወንጌል ምዕራፍ 20 የሚገኙ ትምህርቶች በጠቅላላ የማክሰኞ ትምህርቶች ናቸው። ረቡዕ ረቡዕ ምክራ አይሁድ ይባላል። ምክንያቱም የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንደሚገባቸው ምክር የጀመሩበት ቀን ነውና። በዚህ ምክራቸው ላይ በጣም ትልቅ ጭንቀት ነበር። ምክንያቱም ወቅቱ የፋሲካ በዓላቸውን የሚያከብሩበት በመሆኑ ብዙ ሕዝብም በጌታችን ትምህርት የተማረኩ ተአምራቱን የሚያደንቁ ስለነበር ሁከት እንዳይፈጠር ነው። በዚህ ጭንቀት ሳሉ ከደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ በመካከላቸው በመገኘት የምክራቸው ተባባሪ ሆኖ ጭንቀታቸውን አስወግዶላቸዋል። የማቴዎስ ወንጌል ምዕራፍ 26፣ የማርቆስ ወንጌል ምዕራፍ 14፣ የሉቃስ ወንጌል ምዕራፍ 22። የሐዲስ ኪዳን ካህናትና ምዕመናን በዚህ ዕለት በቤተ ክርስቲያን ተሰብስበው ከእህል ከውሃ ተለይተው መላ ሰውነታቸውን ለእግዚአብሔር አስገዝተው የሞት ፍርዱን በማሰብና በማልቀስ ሐዋርያት ከጌታችን መያዝ በኋላ በሐዘን በፍርሃት ነበሩ። ስለዚህ የሚያውሳውን ሁሉ በመዘመርና በማንበብ እንዲሁም እስከ ስርቀተ ኮከብ አሊያም እስከ ኮከብ መውጫ በጾም በጸሎትና በስግደት ተወስነው ይቆዩና ከዚህ በኋላ ወደ ቤታቸው ይሄዳሉ። ረቡዕ መልካም ማዕዛ ያለው ቀንም ይባላል። ምክንያቱም ጌታችን በዚህ ዕለት በቤተ ስምዖን ዘለምጽ ተቀምጦ ሳለ መላ ሕይወቷን ለዝሙት አስገዝታ ትኖር የነበረችው ማርያም እንተ እፍረት ወይም ባለሽቷ ማርያም፣ ከእንግዲህ ወዲህ በኃጢአት ከርፍቶ ይኖር የነበረውን ሕይወቴን እንደዚህ መልካም ሽቶ የሚያጣፍጥ ኃጢአትን ይቅር የሚል አምላክ መጣ ስትል ዋጋው እጅግ በጣም ውድ የሆነ ከሦስት መቶ ዲናር በላይ የሚያወጣ በአልባጥሮስ ብልቃጥ የሞላ ሽቶ ይዛ በመሄድ በጠጉሩ በራሱ ላይ በማርከፍከፍ ስለቀባቸው ነው። ረቡዕ የእንባ ቀንም ይባላል። ማርያም በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን አጥባዋለችና ጠጉሯም በእንባዋ ያጠበችውን እግሩን አብሰዋለችና። የማቴዎስ ወንጌል ምዕራፍ 6 የማርቆስ ወንጌል ምዕራፍ 14ና የዮሐንስ ወንጌል ምዕራፍ 12 ይህንን ሁነት በሰፊው ዘግበውታል። እያንዳንዱ ክርስቲያን ሊማር የሚገባው ነገር አለ። ይኸውም ኃጢአትን በማሰብ ማልቀስና ራስን የተወደደ መሥዋዕት አድርጎ ለእግዚአብሔር ማቅረብን ከምታስተምረን ማርያም እንተ ዕፍረት እንባን ያድለን። ዕለተ ሐሙስ ሐሙስ በቤተ ክርስቲያን የተለያዩ ስያሜዎች አላት። የመጀመሪያው ጸሎተ ሐሙስ ይባላል የዓለም መድኃኒት ኢየሱስ ክርስቶስ ሥጋን የተዋሃደ አምላክ መሆኑን ለመግለጥና ለአርአያነት ጠላቶቹ በጥተው እስኪይዙት ድረስ ሲጸልይ ያደረበት ነውና የማቴዎስ ወንጌል ምዕራፍ 16 እንዲሁም የዮሐንስ ወንጌል ምዕራፍ 17። ሕጽበተ ሐሙስ ይባላል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ አጥቧልና ይህም የሚያሳየው የዓለምን ሁሉ ኃጢአት ለማጠብ የመጣ መሆኑን። ይህን ለማስታወስ ዛሬም ካህናት በተለይም ሊቀ ጳጳሳትና የደብረ አስተዳዳሪዎች በመካከላቸው ተገኝተህ የእኛንና የሕዝብህን ኃጢአት እጠብ ሲሉ በቤተ ክርስቲያን የተገኙትን ምዕመናንን እግር በወይን በወይራ ቅጠል ያጥባሉ። የዮሐንስ ወንጌል ምዕራፍ 12 የምስጢር ቀንም ይባላል። ከሰባቱ ምስጢራት አንዱ ምስጢረ ቁርባን በዚህ ዕለት ተመስርቷልና፣ ይኸውም ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው እንካችሁ ብሉ፣ ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል የሚፈስ ደሜ ነው ከእርሱም ጠጡ በማለት እኛ ከእርሱ ጋር እርሶ ከእኛ ጋር አንድ የምንሆንበትን ምስጢር ከዲያብሎስ ሰውሮ ለሐዋርያት ለደቀ መዛሙርቱ የገለጠበት ዕለት በመሆኑ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ሲሆን እንደ ቃጭል ሆኖ የሚያገለግለውም ጸናጽል ነው። ይህም አይሁድ ጌታችንን ለመያዝ ሲመጡ ድምፃቸውን ዝቅ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሳሰብ ነው። በቅዳሴውም ጸሎተ ተአምሆ ኑዛዜ አይደረግም። ስርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ሥጋውንና ክቡር ደሙን ለመቀበል ይዘጋጃል። የሐዲስ ኪዳን ሐሙስም ይባላል። መሥዋዕተ ኦሪት ማለትም፣ በእንስሳት ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድኅነተ ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ደሜ ነው፣ ከእርሱ ጠጡ በማለቱ ይህን እናውቃለን። የሉቃስ ወንጌል ምዕራፍ 22 ከቁጥር 20። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሠረት ጌታችን ለአዳምና ለልጆቹ ሁሉ ዘለዓለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት በመሆኑ የሐዲስ ኪዳን ሐሙስ ይባላል። ሌላው የነጻነት ሐሙስም ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ፣ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ራሱ ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 15 ጌታችንም ይህንን በማለቱ ከባርነት የወጣንበት ልጆች የተባልንበት ቀን ስናስብ፣ እያንዳንዱ ክርስቲያን ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚያወዳጀውን መልካም ሥራ በመሥራት ሕይወቱን መምራት ይኖርበታል። እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናልና። በሕማማተ ሐሙስ በዚህ ዕለት ከተፈጸሙ በርካታ ድርጊቶች ጥቂቶቹን እንመልከት። ለፋሲካ ዝግጅት ተደርጎበታል። ፋሲካ ማለት ማለፍ፣ መሻገር ማለት ነው። ይኸውም እስራኤላውያን በግብፅ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይም በመቃኑ እንዲቀባ ለሙሴ ነገረው። ሙሴም ለሕዝቡ ነገረ። ሁሉም እንደታዘዙት ታዘዙት ፈጸሙ። መቅሰፍት ከእግዚአብሔር ታዞ መልአኩ የደም ምልክት የሌለበትን የግብፃውያንን ቤት በሞተ በኩር ሲመታ የበጉ ደም ምልክት ያለበትን የእስራኤላውያንን ቤት ምልክቱን እያየ ማለፉን ለማመልከት ይህንን በዓል ያከብራሉ። ዘዳግም ምዕራፍ 12 ከቁጥር 1 ጀምሮ። በዚህ መነሻነት እስራኤላውያን በመጀመሪያ ወራቸው በ14ተኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ።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 ምዕራፍ 15 ከቁጥር 7 በዚህ ዕለት እንደ ማግስት ተሰኞ ረዘም ያለ ትምህርት አስተምሯል በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ላይ የሚገኘውን ለደቀ መዛሙርቶ ረዥም ትምህርት አስተምሯል የትምህርቱም ዋና ዋና ክፍሎች ምስጢረ ሥላሴ የሦስትነት ትምህርት ምስጢረ ስጋዌ የአምላክ ሰው የመሆን ትምህርት ምስጢረ ትንሣኤ ሙታን የዳግም ምጽዓቱን ነገር ነው እነዚህን በስፋትና በጥልቀት መማር እንደሚገባ ሲያስረዳ በተአምራት ሊገልጥላቸው ሲችል በረዥም ትምህርት እንዲረዱት አድርጓል። ደቀ መዛሙርቱም እሱ እያስተማራቸው ሳለ ያልገባቸውንም እየጠየቁ ተረድተዋል። በዚህ ዕለት ጌታችን ለአይሁድ ተላልፎ ተሰጥቷል። ከደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ የተባለው ጌታ ሆይ፣ መምህር ሆይ ብሎ በመሳም አሳልፎ ሰጥቶታል። ጭፍሮቹም በዚህ ዕለት ሌሊት የክብር ባለቤት የሆነውን ጌታችንን ይዘው ወደ ፊት ወደ ኋላ እየጎተቱ እያዳፉ ወደ ሊቃነ ካህናቱ ቀያፋ ወስደውታል። የማቴዎስ ወንጌል ምዕራፍ ሃያ ስድስት ቁጥር 47። በሰሙነ ሕማማት ሰላምታ የማንለዋወጠው አንደኛ ፍጹም ሰላም ያገኘ ነው በክርስቶስ ትንሣኤ ነው። ሁለተኛ ደግሞ ጌታን በመሳም ለሞት አሳልፎ ከሰጠው ከአስኮሮቱ ይሁዳ ጋር ላለመደመር ነው። ዕለተ አርብ። ይህም ዕለት እንደ ሌሎቹ ዕለታት ሁሉ በቤተ ክርስቲያን ሚስጢራዊ ስያሜዎች አሉት። የስቅለተ አርብ ይባላል። የዓለም ሁሉ መድኃኒት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ እንደ ብራና ተወጥሮ መዋሉን ለማስታወስ ነው። የማቴዎስ ወንጌል ምዕራፍ 27 መስቀለ አርብ፣ መልካሙ አርብ ይባላል። ይህም የሚያስገነዝበን ከስቅለተ ክርስቶስ በፊት አንድ ሰው ሲያጠፋ ተሰቅሎ ይሞታል። በሮማውያን ሕግ መስቀል የወንጀለኞች መቅጫ ምልክት ነው። በዚህ ዕለት የወንጀለኞች መቅጫ ምልክት የነበረው መስቀል ጌታችን በደሙ ቀድሶ የምሕረት ምልክት፣ የሕይወት አርማ፣ የዲያብሎስ ድል መንሻ ስላደረገው በሞቱ መልካም የሆነውን ሕይወት ስላገኘን መልካሙ አርብ ተብሏል። ቅዳሜ ሕማመ ክርስቶስን ሳንረሳ በሥጋ ወደ መቃብር በነፍስ ወደ ሲኦል መውረዱን በዐይነ ልቦና የምናይበት ትንሣኤውን አብልጠን የምንናፍቅበት የሐዘን መካተቻ ዕለት ነው። ልዩ ልዩ ስያሜዎችም አሉት። የመጀመሪያው ቀዳም ስዑር ይባላል። ሰንበታ አይሁድነቱ መሻሩን ሲያመለክት ነው። ይህም የሚታወቅ ዘንድ ከሰዓት በፊት ቄጤማ እስከሚዞር ድረስ ሥራ ይሰራል። ለምለም ቅዳሜም ይባላል። በዚህ ዕለት ለምለም ቄጤማ የሚታደልበት ነው። ቄጤማ የሚታደልበት ምክንያት ምሳሌያዊና ምስጢራዊ ትርጉም ስላለው ነው። ምሳሌያዊ ትርጉሙ በኖህ ዘመን የዘነበው ማየ አይህ መድረቁን ለማረጋገጥ ኖህ ርግብን በመስኮት አውጥቶ ላከ። በመጀመሪያው ዝም ብላ ተመለሰች በሁለተኛው ስትላክ ቄጤማ በአፏ ይዛ ስትመለስ ኖህ እጁን ዘርግቶ ተቀበላት የእርገቢቱ ድርጊት የጥፋት ውሃ ደረቀ፣ የኃጢአት ውሃ ደረቀ የሚል የምስራች ነጋሪትን አጉልቶ የሚያሳይ ነው ዘፍጥረት ምዕራፍ ስምንት ምስጢራዊ ትርጉሙ ደግሞ ርግብ የተባለችው አማናዊት ርግብ እመቤታችን ድንግል ማርያም ናት ለምለም ቄጤማ በአፏ ይዟ እንደመታየት አምላክ ወልደ አምላክን በድንግልና ጽንሳ በድንግልና መውለዷን የሚያመለክት ነው። ከእርሷ የተወለደው ክርስቶስ በመልእልተ መስቀል ተሰቅሎ በሞቱ ሞትን እንዳጠፋልን፣ ማየ አይህ የተባለ ሞተ ነፍስን እንዳስቀረልን ለማመልከት የምሥራች ሲሉ ካህናት ቄጤማን ያድላሉ። ምእመናንም እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በሌላ ስያሜ ይኸው ቅዳሜ ቅዱስ ቅዳሜ ይባላል። ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንት ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራው ሁሉ ያረፈበት ሲሆን በዘመነ ሐዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባድዋን አስቀርቷታል። በዚያ ለነበሩት ነፍሳትም የዘላለም ረፍትን ያወረሰበት ዕለት ስለሆነ ከሌሎቹ ዕለታት የተለየ ዕለት ለማለት ቅዱስ ቅዳሚ ተብሏል። ከዚህ ሁሉ በኋላ ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በስጋሁ ከመ ያውፅአነ እምኃጣውኢነ ወበጽድቁ ያሕይወነ ወልደ ማርያም ኢየሱስ እንደሚል መጽሐፍ ለኃጢአት ሞተን በጽድቅ እንድንኖር በስጋው ኃጢአታችንን በእንጨት ላይ እየተሸከመልን ጌታችን መድኃኒታችን ኢየሱስ ክርስቶስ የማርያም ልጅ ከሞት መነሳቱን በትንሣኤ ዕለት ካህናት፣ ምዕመናን፣ ዲያቆናት፣ የሰንበት ተማሪዎች፣ የቤተ ክርስቲያን አገልጋይ ክርስቲያኖች ሁሉ ተሰብስበው በአንድነት ንሴብሆ ለእግዚአብሔር እያሉ እግዚአብሔርን ያመሰግናሉ፣ እግዚአብሔርን ያከብራሉ፣ እግዚአብሔርን ያወድሳሉ። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ይህ አክሱም ትዮብ ነው።

ኪርያ ላይ ሶን ማስያስ ናይን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኢየሱስ ናይን ኪርያ ላይ ሶን አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባሃል ለዘላለሙ አሜን።